ሰላም ሰላም የተከበራችሁ ተመልካቾቻችን፣ መጋቢት 23 2017 ዓመተ ምህረት እንዴት አደራችሁ? ለዛሬ ይዘን ላችሁ የቀረኑ ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን ዛሬ በእንግሊዝ ፕሪምየር ሊግ የሚደረጉ ጨዋታዎች አሉ። እንዲሁም በተለያዩ ሊጎች በኮፓ ዲሬይ፣ ኮፓ ኢታሊያ እንዲሁም ኮፓ ዲ ፍራንስ የሚደረጉ የግማሽ ፍጻሜ ጨዋታዎች አሉ። ስለ እነሱ አጠር ያለ መረጃ እንነግራችኋለን። እስከ መጨረሻ አብራችሁ እንድትቆዩ በክብር እንጋብዛለን። ለቻናሉ አዲስ የሆናችሁ ተከታታዮቻችን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ዝርዝር መረጃዎች የምናልፈው በእንግሊዝ ፕሪምየር ሊግ 30ኛው ሳምንት ዛሬ ሶስት ጨዋታዎች ይደረጋሉ። ሶስት ከ45 ማታ ላይ አርሴናል ከፉልሃም፣ አራት ሰዓት ላይ ደግሞ ኖቲንግሃም ፎረስት ከማንቸስተር ዩናይትድ በሲቲ ግራውንድ ጫወታቸውን የሚያደርጉ ይሆናል። እንግዲህ ዛሬ የሚደረጉ ጨዋታዎች አርሰናል ከፉልሃም የሚደረግ ጨዋታ እንግዲህ የሚጠበቀ ጨዋታ ነው። አርሰናሎች ምናልባትም ቡካዮ ሳካ በዚህ ጨዋታ ወደ ሜዳ ሊገባ እንደሚችል እየተነገረ ነው የሚገኘው። ሰሞኑን ከተጫዋቾች ጋር ልምምድ እያደረገ እንደነበር እየተዘገበ እንደነበር እናስታውሳለን። ቡካይ ሳካ በዚህ ጨዋታ በተጣዋቂ ወንበር ላይ ተቀምጦ ተቀይሮ ወደ ሜዳ ሊገባ እንደሚችል እንግዲህ እየተነገረ ነው የሚገኘው። ይህ ተጫዋች ለሶስት አራት ወራት ያክል በጉዳት ከሜዳ ሩቅ እንደነበር ይታወሳል። ስለዚህ ዛሬ ምናልባት አርሰናል የተጫዋቹ ግልጋሎት ሊያገኙ ይችላሉ ተብሎ ይጠበቃል ማለት ነው። ሌላኛው ኖቲንግሃም ፎረስት ከማንቸስተር ናይትድ የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። ኖቲንግሃም ፎረስት አስደናቂ በሆነ እንቅስቃሴ በዘንድሮ ዓመት በኑኖ ስፕሪቶ ሳንቶስ እየተመሩ በሶስተኛ ደረጃ ላይ ነው የሚገኙት። በአንጻሩ ማንቸስተር ዩናይትድ በፕሪምየር ሊግ በዚህ አመት ጥሩ እንቅስቃሴ እያደረጉ አይደለም። በአስራ አራተኛ ደረጃ ላይ ነው የሚገኙት ስለዚህ ይህ ጨዋታ እንዲጠበቅ ያደርገዋል ማለት ነው። ማንቸስተር ዩናይትድ በጉዳት ላይ የነበሩ ተጫዋቾቻቸው ዛሬን ጨዋታ ሊሰለፉ እንደሚችሉ መረጃዎች እየወጥ ነው። ሌኑ የሮ ሀሪ ማገር፣ እንዲሁም ኮቢ ማይኖ በዛሬ ጨዋታ ይሰለፋሉ ተብሎ ይጠበቃል። ስለዚህ የእነዚህ ተጫዋቾች ግልጋሎት የሚሰጥ የሚያገኝ ከሆነ ማንቸስተር ዩናይትድ ስለዚህ ዛሬ ከኖቲንግሃም ፎረስ የሚያደርገው ጨዋታ እንግዲህ በመጠኑ የሚያሻሽልበትን መንገድ ይፈጠራል ተብሎ ነው የሚጠበቅ። ሩበን አሞሪም እንግዲህ በተወሰነ መልኩ መሻሻል ላይንን ሲሉ አስተያየታቸውን መስጠት ችለዋል ማለት ነው ከዚህ ጨዋታ አስቀድመው ስለዚህ ይህ ጨዋታም የሚጠበቅ ጨዋታ ነው። ሌላኛው በስፔን ኮፓ ዲሬ የግማሽ ፍጻሜ የመልስ ጨዋታ ዛሬ አንድ ጨዋታ ይደረጋል። ሪያል ማድሪድ ከሪያል ሶሲዳድ የሚያደርጉት ጨዋታ ባለፈው በመጀመሪያው ዙር ሪያል ማድሪድ አንድ ለዜሮ አሸንፎ እንደነበር ይታወሳል። ዛሬ አራት ከአራት ተኩል ማታ ላይም የመልስ ጨዋታቸውን በሳንቲያጎ ቤርናዎ የሚያደርጉ ይሆናል ማለት ነው። በኮፓ ኢታሊያም አንድ የግማሽ ፍጻሜ ጨዋታ ዛሬ ይደረጋል። የመጀመሪያው ጨዋታ መሆን ነው። ቦሎኛ ከኢምፖሊ የመጀመሪያው ዙር የግማሽ ፍጻሜ የኮፓ ኢታሊያ ዛሬ የሚደረገ ጨዋታ ነው። በጀርመን ዲኤፍቢ ፖካልም አንድ ጨዋታ ይደረጋል። እሱም የግማሽ ፍጻሜ ጨዋታ ነው። አርሜኒያ ቢለፌልድ ከባየር ሌቨርጉሰን ማታ ሶስት ሰዓት ከአርባ አምስት ላይ ጨዋታቸውን ያደርጋሉ። በኮፓ ዲፍራንስ አንድ ግማሽ ፍጻሜ ጨዋታ ዛሬ ይደረጋል። ደንከር ከፓሪሰን ጀርመን አራት ሰዓት ከአስር ላይ ማታ ጨዋታቸውን የሚያደርጉ ይሆናል። እነዚህ ሁሉም ዋንጫዎች በኮፓ ዴላ ላይ እንዲሁም በኮፓ ኢታሊያ የሚደረጉ ጨዋታዎች የደርሶ መልስ ጨዋታ አላቸው። በጀርመን በ ፈረንሳይ የሚደረጉ ጨዋታዎች ግን የጥሎ ማለፍ የአንድ ጨዋታ ብቻ ናቸው። ስለዚህ የቦሎኛና የኢምፖሊ ጨዋታ የደርሶ መልስ ጨዋታ ይኖረዋል። የጀርመኑና የፓሪሴን ጀርመኑና የባየር ሊቨርኩሰንን ጨዋታ ግን በቀጥታ የጥሎ ማለፍ ጨዋታ ይሆናል ማለት ነው። ሌላኛው ኤርሊንግ ሃላንድ ባለፈው በኤፍኤ ካፕ ቀሩ ፍጻሜ ከበርነማውዝ ጋር በነበረ ጨዋታ ጉዳት እንዳጋጠመው አይተናል። በኦማር ማርሙሽ ተቀይሮ ከሜዳ መውጣት ችለዋል። ስለዚህ ትናንት በተደረገለት የመጀመሪያ ዙር ምርመራ በቁርጭምጭሚቱ ባጋጠመው ጉዳት እንግዲህ ለበርካታ ወራት ከዚህ ከሜዳ እንደሚርቅ ነው የተነገረው። ሌላ ምርመራ ይደረግለታል ተብለዋል። ነገር ግን ትናንት በተደረገው የመጀመሪያ ዙር ምርመራ ምናልባትም እስከ ዓመቱ መጨረሻ ከሜዳ ርቆ እንግዲህ እንዲሁም የዓለም የክለቦች ዋንጫም ሊያመልጠው እንደሚችል ነው ምንጮች የሚናገሩት። ነገር ግን ቀጣይ ምርመራ ሊደረግለት እንደሚችል በግልጽም ለምን ያክል ወራት ከሜዳ ይርቃል ተብሎ ይፋ የሆነ መረጃ እንደሚወጣም እየተነገረ የሚገኘው። ነገር ግን ኤርሊንግ ሃላንድ ለበርካታ ወራት ነው ከሜዳ የምርቅበት አጋጣሚ ያለው ተብሎ ነው የተነገረው በመጀመሪያ ዙር ምርመራ ማለት ነው። ሌላኛው ሩበን አሞሪም ስለ አማድ ያለው አስተያየታቸውን ሰጥተዋል። ይህ ተጫዋች ባለፈው ከሁለት ወር በፊት ተጎድቶ እንግዲህ ከሜዳ መራቁን እናስታውሳለን። ይህ የቀኝ ክንፍ ተጫዋች አማድ ዲያሎ ነገር ግን በዚህ ዓመት መጨረሻ ላይ ባሉት ጨዋታዎች ወደ ሜዳ ይመለሳል ለመመለስም ጠንክሮ እየሰራ ነው ሲል ነው እንግዲህ ሩበን አሞሪም የማንቸስተር ናይትዱ አሰልጣኝ አስተያየቱን የሰጠው። እንደምናስታውሰው ይህ ተጫዋች ድንቅ ተጫዋች ነው። ጥሩ እንቅስቃሴ እያደረገ ጎሎችም እያስቆጠረ ለኳስም ለጎል የሚሆን ኳስም አመቻችቶ እየሰጠ እንደነበር እናስታውሳለን። ነገር ግን በአጋጠመ ጉዳት ከሜዳ መራቅ ችለዋል። በመጨረሻ ባሉ ጨዋታዎችም ወደ ሜዳ ተመልሶ ለእኛ ይረክቦታል ሲል ሩበን አሞሪም አስተያየቱን ሰጥተዋል ማለት ነው። ስለዚህ ለዛሬ እነዚህ መረጃዎችን አጋራናችሁ። በ በቀጣይ አሪፍ አሪፍ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳስረሱ። ሰላም።